ጤና ይስጥልን። የተለያዩ የገንዘብ፣ የምጣኔ ሀብት፣ የመዋለ ንዋይ፣ የንግድና የተለያዩ የስራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ይህንንም ስታደርጉ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። የኢትዮጵያ አየር መንገድና የአዲስ አበባ ከተማ አስተዳደር በመዲናይቱ ቱሪዝምን ለማስተዋወቅ ስምምነት ተፈራረሙ። ኢትዮጵያ አየር መንገድና የአዲስ አበባ ከተማ አስተዳደር አዳዲስ የተገነቡት የቱሪዝም መዳረሻዎችን የበለጠ ለማስተዋወቅ የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስምምነቱ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ ተመስፍን ጣሰው ፈርመውታል። ስምምነቱ የኢትዮጵያ አየር መንገድን በመዲናዋ እየተከናወኑ በሚገኙ የልማት ስራዎች ላይ አጋር ማድረግ፣ በኮሪደርና የወንዝ ዳርቻዎች ልማት የለሙ አዳዲስ የቱሪዝም መዳረሻዎችን ማስተዋወቅ፣ በዚህም የስቶፕ ኦቨር ቱሪዝም ተጠቃሚነትን ማሳደግ፣ የከተማዋን አዲስ መላ የሆነውን ኒው አፍሪካ ማስተዋወቅ የሚያስችል ነው ተብሏል። ፊርማዋ መርሃ ግብር የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንዲሁም የኢትዮጵያ አየር መንገድ በዋና ስራ አስፈጻሚ በመዲናዋ በኮሪደርና የወንዝ ዳርቻዎች ልማት የለሙ አዳዲስ የቱሪዝም መዳረሻ ስራዎች የበለጠ ለማስተዋወቅ ትልቅ ሚና እንዳለው ገልጸዋል። ኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው በመዲናዋ እየተከናወኑ ያሉ የቱሪስት መዳረሻ ስፍራዎች ልማት የቱሪስቶችን የቆይታ ጊዜ ማራዘም የሚያስችሉ ናቸው ብለዋል። በዚህም የአየር መንገዱ ከአሁን ቀደም ሲያደርጋቸው የነበሩትን ድጋፎች አጠናክሮ እንደሚቀጥል አረጋግጠዋል ሲል ኢትዮጵያ ዜና አገልግሎት ዘግቦ ነው። ከዚሁ ጋር በተያያዘ የተባበሩት አረብ ኤሚሬቶች ግዙፍ የአየር መንገድ የሆነው ኢቲሀድ ወደ አዲስ አበባ ዕለታዊ በረራ ጀመረ። ማብሰሪያው በረራው የኢቲሀድ ዋና ስራ አስፈጻሚን ጨምሮ ከፍተኛ ኃላፊዎችን የያዘ አውሮፕላን ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርስ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰውን ጨምሮ ከፍተኛ ኃላፊዎች አቀባበል አድርገውላቸዋል። በወቅቱ የኢቲሀድ የአየር መንገድ ዋና ስራ አስፈጻሚ አንቶኖ አሎልድ ኔቬስክ የአየር መንገዳቸው ከኢትዮጵያ አየር መንገድ ጋር በጋራ እንደሚሰራ ገልጿል። ኢትዮጵያ አየር መንገድ ከበርካታ አየር መንገዶች ጋር እንደሚሰራ አስተዋወሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ኢቲሀድ ጋር ያለን ትብብር ግን የተለየ ነው ሲሉ ነው በበረራ ማስጀመሪያ ወቅት የመናገራቸውን ካፒታል ዘግቧል። በካይ ፍሳሽ ቆሻሻ ወደ ወንዝ የለቀቀ የንግድ ተቋም 300 ሺህ ብር ተቀጣ ተቋሙ አንድ ጠጅ ቤት ነው። አዲስ አበባ ደንብ ማስከበር ባለስልጣን በጉለሌ ክፍለ ከተማ ወረዳ አራት እየተሰራ ባለው የአፍንጮ በር የወንዝ ዳርቻ ልማት በካይ ቆሻሻ ወደ ወንዝ የለቀቀ የንግድ ተቋም 300 ሺህ ብር መቀጣቱን አስታውቋል። ተቋሙ ጠጅ ቤት መሆኑ ታውቋል። የተወሰደው እርምጃ አስመልክቶ የጉለሌ ክፍለ ከተማ ወረዳ አራት ደንብ ማስከበር ጽሕፈት ቤት ኃላፊ ዋና ሳጂን ውባለም ሽፈራው እንደገለጸው ድርጅቱ በተደጋጋሚ ወደ ወንዝ የሚለቀውን በካይ የፍሳሽ ቆሻሻ እንዲያቆም ግንዛቤ ይፈጠርለትም ከድርጊቱ መቆጠብ ባለመቻሉ ከክፍለ ከተማው የአካባቢ ጥበቃ ጽፈት ጋር በመሆን የቅጣት እርምጃ መወሰዱን ገልጸዋል ባለሥልጣኑ መሰል ደንብ መተላለፎች ላይ የሚወሰደው እርምጃ አጠናክሮ የሚቀጥል መሆኑን ገልጾ ደንብ ተላላፊዎች ከድርጊታቸው እንዲቆጠቡ አሳስቧል አዲስ አበባ ደንብ ማስከበር ባለስልጣን